ሰላም ሰላም ውድ ቤተሰብ እንዴት ናችሁ ዋላችሁበት በሰላማችሁ ይብዛ ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ ማለት ነው ዛሬ እንግዲህ በጣም ቆንጆ ጣፋጭ የሆነ ፈጣን የድርቆሽ ፍርፍር አሰራር ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቪዲዮን ስጀምሩት በላይክ ጀምሩት። ነባር ቤተሰቦቼ ሁሌም ሀሳብ፣ አስተያየት እየሰጣችሁ ስለምታበረታቱኝ ስለምደግፉ እጅግ በጣም አድርጌ ነው ማመሰግነው። አሁንም ደግሞ እንግዲህ ሀሳብ፣ አስተያየት መስጠታችሁን ሼር ማድረግ እንዳትረሱ ላለሁኝ። አሁን ወደ አሰራሩ እንሄዳለን። በመጀመሪያ እንግዲህ እኔ ዘይት አግያለሁኝ። ዘይቱን እንግዲህ እኔ የምሰራው አነስ ያለ ስለሆነ ድስቴም አነስ ያለ፣ ሽንኩርትም ደግሞ አንድ ራስ እኔ ያደረግኩት ማለት ነው፣ መካከለኛ ሽንኩርት። እሱን ከትፌ የጋለው ዘይት ላይ እንደዚህ ጨምሬዋለሁኝ። ከዛ ሽንኩርቴን እንግዲህ በደንብ አርጌ አበስለዋለሁኝ ማለት ነው ሽንኩርቱን እንግዲህ በዚህ መልኩ እየከፈትኩኝ እየከደንኩኝ በደንብ አርጌ እያማሰልኩኝ እንዳያርብኝ በደንብ አበስለዋለሁኝ። እናንተ እንግዲህ በርከት ያለ ቤተሰብ ካላችሁ ሽንኩርቱንም ድስቱንም ተለቅ አርጋችሁ በርከት አርጋችሁ መስራት ትችላላችሁ። እዚህ ጋር እንግዲህ እኔ የተጠቀምኩት ሁለት ማንኪያ የሻ ማንኪያ የሚሆን በርበሬ ነው ያረኩበትኝ ከዛ በርበሬውን እና ሽንኩርቱን እንደዚሁ ምንም አይነት ውሃ አላረኩበትም። በደረቁ ቆንጆ አርጌ ጠብሰዋለሁ ማለት ነው። እና በርበሬው እንግዲህ የቤት በርበሬ ስለሆነ ቆንጆ በርበሬ ነው፣ ከኢትዮጵያ የመጣ ሽታው በጣም ልዩ ነው። ቅመምን በደንብ ተደርጎ የተሰራ ስለሆነ በጣም የሚጣፍጠው። ከዛ እንግዲህ አንድ ቲማቲም ነበረ። ቲማቲሙን አላጥኩትም፣ ዝም ብዬ ነው የጨመርኩበት ማለት ነው ከተፍ ከተፍ አድርጌው ከፈለጋችሁ እናንተ ደግሞ ልጣችሁ ፈጭታችሁ መጠቀም ትችላላችሁ። እኔ በዚህ መልኩ ስለፈለግኩኝ እንደዚህ ተጠቅሜያለሁኝ። ከዛ እንግዲህ በደረቁ ምንም አይነት ውሃ አልጨምርም። እሳቴን በጣም ነው የቀነስኩት ማለት ነው። እሳቱን በትንሹ አድርጌ እንዳያርብኝም ቶሎ ብሎ እንትን እንዳይል፣ ቀስ ብዬ አበስለዋለሁኝ ማለት ነው። ቆሌቱን እየከፈትኩኝ እየከደንኩኝ። የቲማቲሙ ውሃም ስላለ በደንብ አርጎ በርበሬው የሆነና ሽንኩርቱን ጥብስ አርጎ ያበስልልኛል ማለት ነው። እንግዲህ በየጊዜው እንደዚህ አማስለዋለሁኝ ማለት ነው፣ እየከፈትኩኝ እየከደንኩኝ። ሽታው ልነግራችሁ አልችልም። በጣም ነው ደስ የሚለው የሚጣፍጠው። በርበሬ እንግዲህ ቆንጆ በርበሬ ከሆነ ያለን ምንም አይነት ቅመም ራሱ ብዙ አያስፈልግም። ሽታው በቃ ልነግራችሁ አልችልም። እና በዚህ መልኩ እንግዲህ በደንብ አርጌ ምንም አይነት ውሃ ሳላረግ ጠብሰዋለሁ። እዚህ ጋር እንግዲህ የተፈጨ አንድ ማንኪያ ነጭ ሽንኩርትን የተጠቀምኩት አንድ የሻይ ማንኪያ ማለት ነው ሽንኩርቴንም አንድ ላይ እንደዚህ ጥብስ አደርገዋለሁ ማለት ነው። እንግዲህ ጊዜ ሰጥተን እንደዚህ ቆንጆ አድርገን በደንብ አድርገን ቁሌታችንን ካቁላላ ነው በቃ የምንሰራው ነገር በጣም ነው የሚጣፍጠው። እዚህ ጋ እንግዲህ ቤተሰቦቼ ቅመም አድርጌ ያለሁኝ እኔ የተጠቀምኩት ቅመም እንግዲህ ግማሽ ግማሽ ማንኪያ ኮሮሪ ማድርጌበት አለሁኝ፣ ከሞን አድርጌ ያለሁኝ፣ ጨው አድርጌ ያለሁኝ ማለት ነው። ከዛ በደንብ አድርጌ አማስለዋለው አንድ ላይ እንዲዋሃድ ማለት ነው። ቅመም እውነት ለመናገር ብዙ ራሱ አያስፈልገውም። በጣም ቆንጆ በርበሬ ስለሆነ የበርበሬው ራሱ በጣም ነው ደስ የሚለው። ግን እኔ ደግሞ እነዚህን ቅመሞች በጣም ስለምወዳቸው ነው የማደርግበት ማለት ነው። እናንተ እንግዲህ የፈለጋችሁትን ቅመም መቀነስን መጨመርም እንደ ፍላጎታችሁ እንደ ደስ እንዳላችሁ ማድረግ ትችላላችሁ። እዚህ ጋር እንግዲህ ትንሽ ለብ ያለ ውሃ ነበረኝ። በሱ አሁን ትንሽ ውሃ ጨምሬ ደግሞ በውሃ ደግሞ ጠብሰዋለሁኝ ማለት ነው። እየከፈትኩኝ እየከደንኩኝ፣ እንግዲህ ያው በዚህ መልኩ እያማሰልኩኝ ቆንጆ አድርጌ በደንብ አድርጌ አቁላለዋለሁኝ። እዚህ ጋር እንግዲህ እኔ የጨመርኩበት የሽምብራ ሽምብራ ነው ማለት ነው የጨመርኩት። ግን በረዶ ቤት ስለነበረ እኔ በርከት ያረ ነበረ ማድረግ የፈለግኩት ግን በጊዜ ስላላወጣሁት ከበረዶ ቤት እንትን አላለልኝም አስቸገረኝ ማለት ነው ነው ያው ደግሞ ቸኩዬም ስለነበረ ይሄን ያህል አድርጌ ያለሁ ማለት ነው። ግን ሽምብራው እናንተ ካልፈለጋችሁ መቅረት ይችላል ማለት ነው። እኔ ግን በጣም ስለምወደው በዚህ መልኩ እንግዲህ በጣም ነው የሚጣፍጠው ማለት ነው ብሰሩት ከዛ እንግዲህ የሚበቃኝን ነው ውሃ ጨምሬ፣ ውሃ በጣም አላበዛሁኝም። በደንብ አርጎ እንደዚህ ትክትክ ካለልኝ በኋላ ድርቆሹን ጨምረዋለሁኝ ማለት ነው። እኔ እንግዲህ የተጠቀምኩት አንድ ኩባያ ድርቆሽ ነበረ ማለት ነው። እና በዚህ መልኩ እንግዲህ አቀላቅለዋለሁኝ ማለት ነው። እዚህ ጋር እንግዲህ ድርቆሹን ሳየው ትንሽዬ ያነሰብኝ መስሎኝ ትንሽዬ ጨመርኩበትኝ ማለት ነው። ትንሽዬ ለምን እኔ ፍርፍር ሲለው መወደው እንደዚህ በደንብ ክትክት እንዳይል ማለት ነው። ከዛ እንግዲህ እንደዚህ እያደረኩኝ አማስለዋለሁኝ ማለት ነው። ያው ድስቷ ትንሽዬ ስለሆነች ለማማሰል ብዙም አልተመቸኝም። ግን እንደዚህ ቀስ እያደረኩኝ እንግዲህ አገለባብጠዋለሁኝ። እኔ እንግዲህ እንዳልኳችሁ ሽምብራው በሽምብራው ቢሆን ሞር በጣም ብዝት ብሎ ነው የምወደው። እንዳልኳችሁ ግን ትንሽ አንሶኛል። እናንተ ደግሞ ከፈለጋችሁ በርከት አድርጋችሁ እንደዚህ ጨምራችሁ በሽምብራ ሞክሩት፣ በጣም ነው የምትወዱት። እንግዲህ ከማማስያው ይልቅ አሁን እንደዚህ ተመችቶኛል፣ በማንኪያ ማለት ነው። ያው ድስቷ ትንሽዬ ስለሆነች ነው። እና እንደዚህ አድርጌ እንግዲህ በደንብ አድርጌ ፍርፍር አድርጌዋለሁኝ። በጣም ነው የሚያምረው። በጣም ነው የሚጣፍጠው፣ ልናግራችሁ አልችልም። ጣዕሙ ሽታው፣ በጣም ቆንጆ ነው። እንግዲህ እንደዚህ ፈጠን አርገን ለመስራት እንግዲህ አሪፍ ነው ማለት ነው። ቤተሰቦቼ እንግዲህ ሁላችንም እንሰራለን ፍርፍር ያደግንበት ነው ማለት ነው። ግን ደግሞ እንደዚህ የሽንብራ ዱቤት አርጋችሁ ደግሞ ሞክሩት፣ በጣም ነው የምትወዱት፣ በጣም ነው የሚጣፍጠው። እና እኔ እንግዲህ በዚህ መልኩ ሰርቼያለሁ ማለት ነው። እዚህ ጋር እንግዲህ እኔ ተጠቀምኩትኝ። ይሄ እየተጠበሰ ሽንኩርት ነበረኝ እሱን ያደረግኩበት። እናንተ ከፈለጋችሁ አድርጉ፣ ካልፈለጋችሁ ደግሞ መተው ትችላላችሁ ማለት ነው። ቤተሰቦቼ እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ ስታረጉ ለብዙዎች እንዲደርስ ስለሚረዳኝ ላይክ እያደረጋችሁ ብታበረታቱኝ ብደግፉኝ በጣም ነው ደስ የሚለኝ። እንዲሁም ደግሞ ነባር ቤተሰቦቼ ሁሌም ሃሳብ አስተያየት እየሰጣችሁ ስለምደግፉኝ ስለምታበረታቱኝ እጅግ በጣም አድርጌ ነው ማመሰግነው። አሁንም እንግዲህ እንደተለመደው ሀሳብ አስተያየት መስጠት እንዲሁም ደግሞ ሼር ማድረግ እንዳትረሱ ላለሁኝ በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እስከምንገናኝ ባባይ